ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ በኮሎምቢያ የአየር መንገድ ሊደርስ የቻለው ራያን ራቢት ከተባለ ሰው በተደጋጋሚ መልኩ መልእክት እየተላከለት እንደሆነ ይመለከታል። ራያንም ወደዚህ አገር ሊመጣበት የቻለበት ምክንያት ለቁማር ተበድሮት የነበረውን ገንዘብ መክፈል ባለመቻሉ ምክንያት ነበረ። ስለዚህም መልእክቱን ችላ በማለት የሚወስደውን መኪና መፈለግ ይጀምራል። ነገር ግን የራያን ጓደኛ የነበረው ጃክ እሱን ወደ ቤቱ እንዲያመጣለት ሹፌር ልኮለት ነበረ። በጉዟቸው ላይም ሹፌሩ ለራያን አንድ ወረቀትን ይሰጠዋል። ይህም ጃክ ለሱ ጽፎለት የነበረው ነገር ሲሆን ጽሑፉም የእንኳን ደና መጣህና እሱን ሊቀበለው የሚያልቻለው ስራ በዝቶበት እንደሆነ የሚናገር ነበር። ከዛ በተጨማሪም በቤቱ ውስጥ ገብቶ እንዲጠብቀው በሚል የቤቱን ፓስፖርት ልኮለታል። እስኪመጣ ድረስም እዛ ሆኖ እንዲጠብቀው ነበር የፈለገው ቤቱ የሚገኝ የነበረው በጫካዎቹ ማዕከል ሲሆን ካሰበውም በላይ ትልቅ ነበረ። ራያንና ጃክም አንድ ላይ ከልጅነታቸው ጀምሮ ነበር የተማሩት። ራያንም ቤቱን ከተመለከተው በኋላም አንድ ጓደኛው የነበረ ሼፍ ይህን ያክል ገንዘብን መስራቱ ይገርመዋል። ለራሱም አሪፍ ምግብ ከሰራ በኋላ ቁጭ ብሎ እየበላም ይጠጣል። ከዚያም እረፍት ካደረገ በኋላ ማታ ላይ ጃክ ወደ ቤቱ ተመልሶ ይመጣል። ለአመታትም ተገናኝተው ስለማያውቁም ተቃቅፈው ሰላም ይባባላሉ። ራያንም በስራው ስኬታማ እንዳልሆነና በትናንሽ ምግብ ቤቶች ውስጥም እየሄደም እንደሚሰራም ይናገራል። ጃክ በሌላ በኩል የካተሪንግ ካምፓኒን የተቀላቀለ ሲሆን ወደ ተለያየ የዓለም ክፍሎች እየሄደ በተለያዩ ዝግጅቶች ላይ በሼፍነት ያገለግል ነበር። እዚህ ቤትም የሚቆየው እስከ ቀጣዩ ሳምንት ብቻ እንደሆነ ይናገራል። ጃክ እንደሚናገረው ከሆነ ስራው ጥሩ ገንዘብ የሚያስከፍል መሆኑንና ነገር ግን ከሀብታም ሰዎች ጋር አብሮ መስራት በጣም ከባድ መሆኑን ይናገራል። በቀጣዩ ቀን ራያን ጃክ የገዛውን የድሮ መኪናን ይመለከታል። ጃክም ይህን መኪና የገዛው ከራሱ ጋር ለማመሳሰል ፈልጎ እንደሆነ ይናገራል። ከራያን ጋርም ሰፈሩን በሚያስሱበት ሰዓት ላይ ሰፈሩ አሪፍ ሰፈር መሆኑን ይመለከታሉ። ምሳ ላይም ጃክ መጠጡን ብቻ ይዞ ይቀመጣል። ራያን ግን ምግብ አዞ መመገቡን ይቀጥላል። አሁን ላይ ቤተሰብ ሊያፈራ እንዳልቻለና ትርፍ ጊዜውንም የሚያሳለፈው ፊልሞችን በማየትና ምግብ በመመገብ እንደሆነ ይናገራል። ቢሆንም ጃክ ግን የራያን ሕይወት ነጻነት የተሞላበት ሕይወት አድርጎ ነበር የቆጠረው። በቀጣይ አሊስ የተባለች አንዲት ሴት እዛው ሬስቶራንት ውስጥ ለመመገብ ትመጣለች። በመጨረሻም ተቀላቅላቸውም ትጠጣለች። እሷም ትሰራ የነበረው ለትልቅ ድርጅት ነበር። ነገር ግን ያንን ለመተውና ዓለምን ለመዞር በማቀዷ እዚህ ልትገኝ ይችላለች። ከሁለቱም የትኛው ጎበዝ ሼፍ እንደሆነ ለመለየት ነበር ያሰበችው። ስለዚህም ምግብ ለማብሰል ለመወዳደር ሲሉ ወደ ቤቱ ይዘዋት ይመጣሉ። ምግቡን በሚያዘጋጁበት ሰዓት ላይ ራያን በተደጋጋሚ መልኩ ከራቢት ይደወልለት ነበረ። ቢሆንም ግን ችላ ይለዋል። ምግቡም ተዘጋጅቶ ካለቀ በኋላ አሊስ ከመቅመሷ በፊት አይኗ ላይ ጨርቅ ያስሩላታል። ሁለቱንም ምግብ ከቀመሰች በኋላ ሁለቱንም እንደወደደቻቸውና ነገር ግን የራያን የበለጠ እንደሚጣፍጥ ትናገራለች። በመዋኛ ገንዳ ውስጥም ከዋኙ በኋላ ጃክ ከ15 ዓመታት በፊት ከራያን ወስዶበት የነበረውን ሰዓት አሁንም በእጁ ላይ እንደያዘው ይመለከታሉ። ሰዓቱንም በጣም ነበር የሚወደው። ራያንም ትንሽ ምግብ ሰርቶ በሚያመጣላቸው ሰዓት ላይ ጃክና ሊስ ለመተኛት እየወጡ ስለነበረ ብቻውን በሳሎን ውስጥ ይቀራል። በቀጣይ ራያን ከራቢት አንድ መልእክት ይደርሰዋል። ይህም በሶስት ቀናት ውስጥ እንዲያገኘውና አለበለዚያ ግን ከባድ ቅጣት እንደሚጠብቀው የሚናገር ነበረ። ጃክም አሊሰን ወደ ሆቴል ክፍሏ ካደረሳት በኋላ ተመልሶ ወደ ቤት ይመጣል። በዚህም ጊዜም ራያን ጃክ ይህን ሁሉ ነገር እንዴት ሊያሳካ እንደቻለ ይጠይቀዋል። ጃክም ይህን ያሳካው ከጊዜው ጋር አብሮ ስለሄደ እንደሆነ ይናገራል። በቀጤ ጃክ ወደ ስራው በሚሄድበት ጊዜ ላይ ራያን ጃክ ኮምፒውተሩን እንደከፈተ ትቶት እንደሄደ ይመለከታል። እናም የባንክ መረጃውም በኮምፒውተሩ ላይ ይገኝ ነበር። የጃክ አካውንት ላይም ወደ ሁለት ሚሊዮን ፓውንድ የሚጠጋ ገንዘብ ነበረው። ማታ ላይ ጃክ ለራያን ትርፍ ጊዜውን የሚያሳልፈው አንዳንድ ድሃ ሰዎችን በመመልከት እንደሆነ ይናገራል። ይህም ለስራው እንደሚጠቅመው ነበር የሚናገረው። እናም ስለ ህብረተሰቡ አመለካከትና ስለ ሌሎች ነገሮች ማውራት ይጀምራል። ራያንም በወሪው መሃል ላይ ገንዘብ እንዲያበድረው ለመጠየቅ ነበር የፈለገው ቢሆንም ጃክን ከዓመታት በኋላ ቤቱን ሊጎብኝለት የመጣው የመጀመሪያው ሰው እሱ እንደሆነ በመናገር ራያንን በሚያሞግሰው ሰዓት ላይ ራያን የመበደር ጥያቄውን ለመተውና ትንሽ ጊዜ ለመታገስ ይወስናል። በቀጣዩ ቀን ጧት ላይ ራያን ጃክን በሚፈልገው ሰዓት በመጨረሻ በገመድ ታንቆ ራሱን እንዳጠፋ ይመለከታል። መጀመሪያ ላይ መጥፎ ስሜት ነበር የተሰማው ቢሆንም ካሰበበት በኋላ ግን የጃክን ሕይወት ለመውሰድ ይህ ለሱ ጥሩ እድል እንደሆነ ማሰብ ይጀምራል። በላስቲኩም ሰውነቱን ከተቀለለ በኋላ የላፕቶፑን ፓስወርድ እንዴት ሪሴት ማድረግ እንደሚችል አንዳንድ ቲቶሪያሎችን በቪዲዮ ይመለከታል። ላፕቶፑም ከተዘጋ በኋላ እንደገና ሎጊን ማለት ነበረበት። በዚህም ምክንያት ወደ አካውንቱ የሚያስገባውን ፓስወርድ ማግኘት አይችልም። ወደ ባንኩ በመደወለም ፓስወርዱን ሪሴት እንዲያደርጉለት ይጠይቃል። ቢሆንም ግን ማንነቱን የሚያረጋግጥ መታወቂያ ይዞ ወደ ባንኩ እንዲመጣ ይነግሩታል። ራያንም ኦንላይን ላይ ፌክ የሆነ መታወቂያን ያዛል። ይህም በሶስት ቀናት የሚደርስለት ይሆናል። ራቢትም እንደ ማስፈራሪያ የእናቱን ፎቶ ይልክለታል። ስለዚህም ራያን ተጨማሪ ሳምንት እንዲሰጠውና ገንዘቡን እጥፍ አድርጎ እንደሚመልስ ይነግረዋል። በዛን ቀማታም ወደ ከተማው ሃይቅ በማምራት የጃክንም አካል እዛ ውስጥ ይከተዋል። በቀጤው ቀን ጧት ላይም ራያን በሬስቶራንት ውስጥ በነበረበት ጊዜ ላይ ራቢት እናቱን እንደሚገልበት ማስፈራራቱን ይቀጥላል። ጃክም ተጨማሪ ገንዘብ እንደሚሰጠው ቢነግረውም ነገር ግን ራቢት ሊያምነው አልቻለም። ነገ ጠዋትም ያንን ገንዘብ ማይልክለት ከሆነም እናቱን እንደሚገልበት ነበር ያስፈራራው። በሚመለስበትም ሰዓት ላይ ራያን ለአንድ የድሮ ጓደኛው ይደውላል። ይህም ሰው ራያን ስለነበረበት የቁማርቱ ሲያቅ ስለነበረ ስልኩን ሊያነሳለት እንኳን ፈቃደኛ አልነበረም። ራያንም ወደ ቤቱ በደረሰበት ሰዓት ላይ ሌላ መኪና እንደቆመ ሲመለከት ይደነግጣል። ከዚያም ኢሞጂን እና ሞሪሰን ያገኛቸዋል። እነሱም ጃክ ነው ብለው ነበር ያሰቡት። ልክ እንደ ጃክም በካተሪንግ ካምፓኒ ውስጥ ነበር የሚሰሩት። ቢሆንም ግን ከጃክ ጋር ሊገናኙ የቻሉበት ይሄ የመጀመሪያ ጊዜያቸው ነበረ። ራያንም ራሱን እንደ ጃክ በማስመሰል እሱም ሼፍ ስለነበረ እውቀቱን ተጠቅመው ያወራቸዋል። ይህንንም እድሉን በመጠቀምም ከስራው በፊት መጀመሪያ ገንዘቡን እንዲያስገቡለት ይጠይቃቸዋል። ኢሞጂንም የሚያስፈልገውን ገንዘብ ትልክለታለች። አሁን ራያን ገንዘቡን ለራቢት በመላክ ራሱን ከነበረበት ጭንቀት መገላገል ይችላል ማለት ነው። ከዚያም አንድ ላይ ሆነው ስለ ስራው ማውራት ይጀምራሉ። እስካሁንም ቀጣይ የሚሰራውን ምግብ ባለመምረጡ በዛ ተገርመው ነበረ። እነሱ ቀድሞ ወደዚህ ቦታ መምጣታቸውም ይህንን ዝግጅት ለማስተካከል ስለነበረ አንድ ላይ ሆን ወደ ከተማው ይወስዱታል። እዛም የሚገኙ የነበሩ ሰዎችንም ማሰስ ይጀምራሉ። ኢሞጂንም ሁለት እንደሚያስፈልጋቸው ትናገራለች። ራያንም በሚያስደነግጠው መልኩ እያወረች የነበረው ስለ ሰዎች መሆኑን ይገነዘባል። የጃክ ምግብም ከዚህ በፊት በጣም ውድ ሊሆንበት የቻለው ምክንያት ምግቦቹ ይሰሩ የነበሩት በሰዎች አካላት ስለነበረ ነው። ኢሞጂንም ሪያን ይህንን እንደሰማ መደንገጡን ስትመለከት ይህንን ማድረግ የማይችል ከሆነ ድርጅቱ እንደሚገለው ትነግረዋለች። ሪያንም ሌላ ምርጫ ስላልነበረው በነገ ጠዋት ለመመለስና ሰዎቹን ለመያዝ ይስማማል። በዛን ቅማታ ላይ ራያን ከዛ ቤት ለማምለጥ ይሞክራል። ቢሆንም ኢሞጂን እና ሞሪስ ግን በየቦታው ሆነው ይጠብቁት ነበረ። ኢሞጂንም ድርጅቱ ምን ያክል ኃይለኛ መሆኑን ትነግረዋለች። ከዚህ ማምለጥ ቢችል እንኳን እንደማይፈቱትና በሄደበት ቦታ በሙሉ እንደሚከታተሉት ነበር የነገረችው። በቀጣዩ ቀን ጧት ላይ ሞሪስ ራያንም በመቀስቀስ ወደ ፍለጋቸው ይመለሳሉ። ሞሪስም ለራያን ሰው እንዲመርጥ ይነግረዋል። በዚህ መልኩም አንዲት ወጣት ሴትንና አሮጊት ሴትን መከታተል ጀምረው ነበረ። ነገር ግን ልክበታጥበት ሰዓት ላይ ሰዎቹ የት እንደገቡ ይጠፋባቸዋል። ነገር ግን መካኒክ የነበረው ሆዜ ወደ እነሱ ጋር በመቅረብ ምን ፈልገው እንደመጡ ይጠይቃቸዋል። ከዚያም ሁለቱም ተጠቂያቸውን እሱን ለማድረግ ይወስናሉ። ሞዲስም መኪናቸው እንደተበላሸ በመናገር መካኒክ የነበረውን ጆዜን እንዲያስታክልላቸው ይጠይቀዋል። ሆዜም ያንን በሚያጠራበት ሰዓት ላይ ሞዲስ ሽጉጡ ላይ ድምጽ መቀነሻውን ያደርጋል። ከዚያም ሰው ሳይሰማም ጭንቅላቱ ላይ ተኩስበትና ይገለዋል። ልክ በዛን ሰዓት ላይም ከዚህ በፊት ይከተሏቸው የነበሩት ወጣቷ ሴትና አሮጊቷ ሴት ፖሊስ ይዘውባቸው ይመጣሉ። ይህም ኦፊሰር ጋሎ ይባላል። የነገሯቸውም እነዚህ ሰዎች በድብቅነሱን እየተከታተሏቸው እንደነበረ ነበረ። እንደድል ሆኖ ሬሳው መኪናው ስር ስለነበረ ፖሊሱ አላየውም ነበረ። ሞሪስም የቢዝነስ ጉብኝት እያደረጉ መሆናቸውን በመናገር ካርዱን ለፖሊሱ ይሰጠዋል። ስለዚህም ጋሎ እንዲሄዱ ይፈቅድላቸዋል። በሚመለሱበት ሰዓት ላይም ራያን ቀጣዩን ተጠቂ ደግሞ የት ማግኘት እንደሚችሉ ይጠይቃል። ቢሆንም ሞሪስ ግን ይህንኑ ማውቃቃት እንዳለባቸውና በፖሊስ መታየታቸውን ተከትሎ ድጋሚ ጥርጣሬ ውስጥ መግባት እንደሌለባቸው ይነግረዋል። በቤት ውስጥ ኢሞጂን በሚስጥር የተሰራውን ቤዝመንት ታሳያቸዋለች። ዋና ስራቸውን የሚሰሩ የነበሩትም በዚህ ቤዝመንት ውስጥ ነበር። የሆዜን አካልም አንጠልጥለውታል። ራያንም ሌላ ምርጫ ስላልነበረው ስራውን ይጀምራል። ኢሞጂንም ጥያቄ ስለቀረበላቸው ምራሱን እንዲያስቀር ትነግረዋለች። ውጪ ላይም ለዝግጅቱ ቦታውን ማስተካከል ይጀምራሉ። ራያንም ስራውን ከጨረሰ በኋላም በከባድ ጭንቀት ውስጥ ተሞልቶ ሻወር ይወስዳል። ከዚያም የተላከላትን መልእክት በሚከፍትበት ሰዓት ላይ ያዘዘው መታወቂያ እንደደረሰ ይገነዘባል። ከዚያም ራያን መኪና ውስጥ በመግባት ከዛ ለማምለጥ መጓዙን ይቀጥላል። ቢሆንም በዛን ሰዓት ላይ ግን ከአትክልተኞቹ መሃል አንደኛውን ይገጨውና ይቆማል። እንደድል ሆኖ ሰውየው አልተጎዳም ነበር። ቢሆንም ሞሪስ ግን ራያን ከማምለጡ በፊት ይይዘዋል። ከዚህ ማምለጥም ሞት መሆኑንም ነበር የነገረው። መኪናውንም እየገፉ በሚመልሱበት ሰዓት ላይ ራያን ሞሪስ ከዚህ ካምፓኒ ጋር ለስድስት ዓመታት ያክልን እንደሰራ ይገነዘባል። እናም ይህን ያክል ዓመታትም እንዴት ሊገፋው እንደቻለም ነበር ይጠየቀው። ሞሪስም የአሳማ ስጋ በሚበላበት ሰዓት ላይ የአሳማዎቹ እንደማያዝን ይናገራል። ከዚህ ኤጀንሲው ልታመልጥ የቻለችው ሼፍ ሴት እንደሆነች እና ይህም የሆነበት ምክንያት ደግሞ ኤጀንሲው እንድትሄድ ስለፈቀደላት እንደሆነ ይናገራል። ከዚያም ራያን ስለሚሰራቸው አራት ምግቦች ገለጻ ይደረግለታል። ከዛ በተጨማሪም የምላሷ ጉዳይም አልቀረችም። ስለዚህም አራተኛዋና እና የመጨረሻዋ ምግብ የምላሷ ትሆናለች ማለት ነው። ማታ ላይ ሀብታሞቹ ሰዎች በቦታው መድረስ ይጀምራሉ። ቢሆንም መርማሪው ሩይዝ እና ፖሊሱ ጋሎ አብረው ነበር ወደዛ ቦታ የመጡት። ሆዜም መጥፋቱን ተከትሎ ሩይዝ እና ጋሎ ምርመራቸውን ጀምረው ነበር። ሩይዝ ከመርማሪነቱ በዘለለ ለሆዜ አጎቱ ነበር። እንደተነገራቸው ከሆነም ሆዜ ከሁለት ሰዎች ጋር ነበር ለመጨረሻ ጊዜ ታየው። ኢሞጀንም ራያንን ሄዶ እንዲያዋሩት ትፈቅድላቸዋለች። እሱም በቻለው መልኩ በውሸቱ ለመቀጠል ነበር ያሰበው። ሩይዝም ለራያን የሆዜን ፎቶ ባሳየው ሰዓት ላይ ራያን ያሳየውን የስሜት መለወጥ ሊገነዘብ ችሏል። ቢሆንም ግን ራያን እንደማያውቀው ነበር የተናገረው። ጋሎን በኪችኑ ውስጥ ይገኝ የነበረው ምግብ ልክ ያልሆነ ሽታ እንዳለው መናገር ይጀምራል። ሩይዝም ሞሪስን ሳያዋራ ከዛ መሄድን አልፈለግም ነበረ። ስለዚህም ኢሞጂን እንዲቀመጡና ምግብ እንዲቀምሱም ታደርጋቸዋለች። ሩይዝም ስልኩ ባትሪ እንደሌለው በተመለከተ ሰዓት ላይ ስልኩን እንዲቸርጁለት ሊያደርግ ችሎ ነበረ። ሁለቱም ራያን ምግቡን የሰራበት መንገድ በጣም አተስቷቸው ነበረ። ቢሆንም ሆዜን እየበሉት መሆናቸውን ግን አላወቁም። ኢሞጂንም በመሄድ ለእንግዶቹ አዳዲስ ሰዎች መምጣታቸውን ትነግራቸዋለች። ስለዚህም ውሸቱን መናገር እንዲቀጥሉ ነበር የነገረቻቸው። ሞሪስም የመጨረሻ እንግዳውን ይዞ ወደዛ ቦታ ይመጣል። ሩይዝም ባገኘው ሰዓት ላይም ስለ ሆዜ ጠይቀዋል። ሞሪስም ለመዋሸት በመወሰን ሆዜን እንዳላየው ይናገራል። ሩይዝም በየዘጠኝ ወሩ በዚሁ አካባቢ ውስጥ ሰዎች እየጠፉ መሆናቸውንና ከሳምንታት ዝምታ በኋላ በመጨረሻ ለቤተሰቦቻቸው ወደ ሌላ ሀገር እንደሄዱ የሚናገር ኢሜልን እንደሚልኩ ይናገራል በእነዚህ መልእክቶች ላይም ተመሳሳይ ቃላትን ይጠቀሙ ነበር። ይህንንም ቃላት ደግሞ በተደጋጋሚ መልኩ ኢሞጂን ስታወራ ተጠቀሙ ነበረ። ይህም ሩይዝ ጥርጣሬ ውስጥ እንዲገባ ነበር ያደረገው። ሩይዝ በዚሁ ከተማ ውስጥ አልነበረም የሚሰራው። የመጣው ለመዝናናት ሲሆን፣ ነገር ግን አሁን የሚያቆየው አዲስ የምርመራ ስራ ደግሞ ተከፍቶለታል። ከዚህም በኋላም እዛ የመጡትን እንግዶች ደግሞ ይመለከታቸዋል። እነሱም ወደዚህ የመጡት ለመጀመሪያ ጊዜ ነበረ። ሁሉም ሆዜ የሚባል ሰውን እንደማያውቁና ገና ከሰዓታት በፊትም እዚህ ሀገር ሊገቡ እንደቻሉ ይናገራሉ። ልክ ሩዝም ከዛ ሊሄድ ባለ ሰዓት ላይ ከእንግዶቹ መካከል አንደኛው አብሯቸው እንዲመገብ ይጋብዘዋል። ሩዝም በመስማማት አብሯቸው ይቀመጣል። ቢሆንም ጋሎ ግን ሌላ ስራ ስለነበረው እሱን ትቶ ከዛ መሄድ ነበረበት። ኢሞጂንም ያንን እንግዳ በመጥራት ለምን ይህንን እንዳደረገ ትጠይቀዋለች። ቢሆንም እሱ ግን የነገሩ ሁኔታ እንዳስደሰተውና ነገር ግን ሁሉንም ነገር በቁጥጥር ውስጥ ስላደረገ ምንም አዲስ ነገር እንደማይፈጠር ይነግራታል። ልክ በዛን ሰዓት ላይ አሊስ በሌላኛው በር በኩል ትመጣለች። የመጣችውም ጃክን ፍለጋ ነበረ። ኢሞጂንም ወደ ኪሽኑ ካመጣቻት በኋላ ለራያን ትሰጣታለች። ኢሞጂንም ከዛ ከሄደት በኋላ አሊስ ኢሞጂን ራያንን ለምን ጃክ ብላ እንደጠራችሁ ትጠይቀዋለች። ራያንም ጃክ ወደ ዩኬ መመለሱን ተከትሎ የሱን ቦታ ተክቶለት እየሰራ መሆኑን ይነግራታል። አሊስም ራያን ከሚሰራው ምግብ ላይ ትንሽ ወስዳ ትቀምሳለች። ይህም ምግብ እንደሚጣፍጥ ነበር የተናገረችው። በጠረጴዛው ላይ ሌላኛው ምግብ ደግሞ ይመጣል። ሩይዝም ስለ ቢዝነስ ጉዟቸው አንዳንድ ጥያቄዎችን እንግዶቹን ይጠይቃቸዋል። እነሱም የሰለጠኑ ስለነበሩ ምን አይነት መልስን መመለስ እንዳለባቸው ያውቁ ነበረ። በኪችን ውስጥ አሊስ በሶሱ ውስጥ የሚገኘውን ደም ትመለከታለች። ይህም በድጋሚ ስለ ጃክ እንድትጠይቅ ያደረጋት ሲሆን ራያንም ተመሳሳይ መልስን ይመልስላታል። ልትሄድ ባለችበት ሰዓት ላይ ግን ራያን ጃክ ወስዶበት የነበረውንና መቼም ቢሆን አልመልስለትም ሲል የነበረውን ሰዓት በእጁ ላይ እንዳደረገ ትመለከታለች። በዚህም ደንግጣ ስለነበረም እየሮጠች ለመውጣት ነበር አሳቧ። ኢሞጂንም ተመልክታት ስለነበረም አሊስን እንዲያስቆማት ሞሪስን ትልከዋለች። ሞሪስም መኪናዋ ሊነሳለት እንዳልቻለ በሚመለከትበት ሰዓት ላይ ትንሽ ደቂቃ መጠብቀው ከሆነ እሱ ወደ ሆቴል ክፍሏ እንደሚሸኛት ይነግራታል። ይበንድ እንዳለ ራያን ለኢሞጂን ከዚህ ኤጀንሲ ውስጥ ልትወጣ ስለቻለችው ሼፍ እንድትነግረው ይጠይቃታል። ኢሞጂንም ይሄ ለሌሎች ሰራተኞች የሚነግሩት ውሸት መሆኑንና ያቺ ሴትም እንዳላመለጠችና ይልቁኑ በዝግጅቱ ላይ እራት እንደሆነች ነበር የነገረችው። ይህም ማለት ከዚህ የሚወጣበት ምንም አይነት መንገድ የለም ማለት ነው። ቀጣዩ ምግብን በሚቀርብበት ሰዓት ላይ ሩይዝ በምግቡ ጣፋጭነት በጣም ነበር የተገረመው። እነሱም የወንድሙን ልጅ እየበላ መሆኑን አላወቀም በማለት ተገርሞ ይመለከቱታል። ከዚያም ራያንን ወደ ጠረጴዛው በመጋበዝ ለሰራው ስራ ያጨበጭቡለታል። ሩይዝም የስጋውን አይነት ስለማያውቀው ምን አይነት ስጋን ተጠቅሞ እንደሆነ ይጠይቀዋል። በድንጋጤ ውስጥ የሚገኘው ራያንም ስጋው ያሳማ እንደሆነና ሌላ የተለየ ስጋ እንዳልሆነ ይናገራል። ቢሆንም ሩይዝ ግን ተጠራጥሮ ነበረ። ስለዚህም ከእንግዶቹ መካከል ትገኝ የነበረችዋ ሴት ብቃት ያላቸው ሼፎች አንድ ጣዕም ብቻ ያለውን ነገር ወደ ተለየ ጣዕም መለወጥ እንደሚችሉ ትነግረዋለች። አሁን ምላሷን የሚያቀርቡባት ጊዜ ደርሰዋል ቢሆንም ራያን በሚቆርጦ ሰዓት ላይ ግን ሆዜ የእጽ ተጠቃሚ እንደነበረ ይገነዘባል እናም ይህንንም ለማቅረብም ይቸገራል። ስለዚህም ሀሳቡ ሌላ ነገር መስራት ነበረ ቢሆንም ግን የበለጠ አጥብቀው የፈልጉት የነበረው ምግብ ደግሞ ይህን ነበረ ስለዚህም ያን መለወጥ አይችሉም ማለት ነው ልክ በዛን ሰዓት ላይም የፈረደባት አሊስ ተመልሰው ወደ ክፍሉ ትመጣለች ሞሪስንም መጠበቅ እንደሰለቻትና ሌላ መኪናም ልጠራ መሆኑን ነበር የነገረቻቸው ኢሞጂንም አሊስ ከሌላ ሰው ጋር ከሆነች በሚል ትጠይቃታለች። አሊስም ዓለምን እየዞረች ያለችው ብቻዋን እንደሆነ በኩራት ትናገራለች። ይህም አዲስ መጥፎ ሀሳብን ያመጣላቸዋል። ከዴቆች በኋላም ሱሺሚ የተባለው ምግብ ይቀርብላቸዋል። ለዚህም የተጠቀሙት የአሊስን ምላስ ነበረ። ራያንም ለሩዊስ ሶርቢውን ብቻ ያቀረበለት ሲሆን፣ ማንኪያው ላይ ደግሞ በወረቀት የተጠቀለለ መልእክትንም ጽፎለታል። ይህም መልእክት መታጠቢያ ቤት እንዲያገኘው የሚናገር ነበረ። ከመውራታቸው በፊትም በሩን ለመቆለፍ ነበር የወሰኑት። ከዚያም ራያን ሁሉንም ነገር ይነግረዋል። ይህም ሩይዝ ወደ ላይ እንዲለው ነበር ያደረገው። ከዚያም ግን ወደ ቤት ሊሄድ መሆኑን በመናገር ሁሉንም ይሰናበታቸውና ይወጣል። ቢሆንም እነሱ በማያውቁት መልኩ ግን ወደ ውጪ ሳይሆን የወጣው በጓሮ በኩል አድርጎ ወደ ቤዝመንት ነበር የመጣው። እዛም የአሊስን አካልና የሁዜንም ጭንቅላት ራያን ያሳየዋል። ከዚያም ሩይዝ ካሉ ጋር ለመደወል ስልኩን በሚፈልገው ሰዓት ላይ ስልኩ በኪችን ውስጥ እንዳለና እዛ ረስቶትም እንደወጣ ይገነዘባል። ስለዚህም ራያን ከዛ ሄዶ ይዞለት ሊመጣ ይወስናል። እስከዛ ግን ሩይዝ እዛ ሊጠብቀው ነበር የተስማሙት። ራያንም ከዛ በሚመለስበት ሰዓት ላይ ሁሉም እየወጡ ስለነበረ ሊያዩት ችለው ነበረ። ሞሪስም በአትክልት ስፍራው ላይ ምን እያደረገ እንደነበረ ይጠይቀዋል። ራያንም ሊያጨስ ወደዛ እንደወጣ ይናገራል። ራያንም ስልኩን ለመውሰድ ወደ ኪችኑ በገባበት ሰዓት ላይ ተጠራጣሪው ሞሪስ ወደ ቢዝመንቱ በመግባት እዚያ የነበረውን ሩይዘን ይገለዋል። ራያን በተመለሰበት ጊዜ ላይም ሞሪስ ለራያን ለሊቱን ደግሞ የሚያሳልፉበት ሌላ ስራ እንዳላቸው ይነግረዋል። ከዚያም የሞቱትን ሰዎች ደም ማጽዳት እና ነገሮችን ማስተካከል ይጀምራሉ። በሌላ በኩል ኢሞጂን ደግሞ ለሞቱት ሰዎች ቤተሰቦች የሞቱትን ሰዎች በመምሰል መልእክት ትልክላቸዋለች። መልእክቱም እንደተለመደው ከተማውን ለቀው እንደወጡ የሚናገር ነበረ። በዛን ቀማታ ላይ ራያን እንቅልፍ ሊወስደው አልቻለም። ጠዋት ላይም እነ ኢሞጂን በትላንትና ሁለት መጥቶ የነበሩት እንግዶች ምን ያክልን እንደወደዱለት ተናግረዋለች። አሁን ላይም ብዙ የስራ እድሎች እንደተፈጠሩለት ነበር የነገረችው። ይህም ከዚህ በፊት ከነበረው ከጃክ በላይ ብዙ የስራ እድሎችን የሚከፍትለት ይሆናል። ራያንም በዚህ ስሜት ውስጥ ሆኖ ምግብ እንኳን ለመመገብ አልቻለም። በድንገትም ከኤጀንሲው ሰራተኞች መካከል አንድ ወደ እሱ ጋር በመምጣት የጂፒኤስ መሳሪያውን አንገቱ ላይ ይቀብርበታል። ኢሞጂንም እሱ ላይ የነበረበት የመጨረሻው ጂፒኤስ መስራቱን እንዳቆበ በመናገር አዲስ የተኩለትም ለዛ እንደሆነ ተነግሯለች። ይህ ጂፒኤስም እስከሚሞቱ ድረስ መስራቱን አያቆምም ነበር። እነሱም ቀጣዩ ኢቨንት ላይ እንደሚገናኙ ይነግሩታል። ራያንም እሱ ትክክለኛው ጃክ እንዳልሆነ አውቆ ከሆነ በሚል በጥርጣሬ ያስባል። ከዚያም ግን ከወር በኋላ ለሚካሄደው ኢቨንት በአፍሪካ ውስጥ ደግሞ ለመገናኘት ይወሰናሉ። በፓርኪንጉ ቦታ ላይም የጃክ የነበረችውን መኪና ያቃጥሏታል። በኤርፖርቱ ቦታ ላይ ራያን ወደ ቤቱ ለመሄድ ፕሌን እየጠበቀ ይገኛል። በመጠጡ ቦታ በነበረበት ጊዜ ላይ ከጎኑ የነበረው ሰው ስለ ስራው ጠይቀዋል። ራያንም በቀላሉ ወደ ሀብታሞች ቤት እየሄደ ምግብ እንደሚሰራላቸው ይነግረዋል። ያ ሰውም ራያን ስኬታማ ሰው ነው ብሎ በማሰብ ጨብጦት ይሄዳል። ፊልሙ ከተመቻቹ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።